ሰላም ጤና ስትልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ትጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ረፋድ ይመጥናቸዋል ብዬ ያሰብኳቸው መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃውን የማስቀድምላችሁ በትግራይ ክልል በተለያዩ አካባቢዎች በህዋት ላይ የተቃውሞ ድምፅ እየተሰማ ይገኛል። ህዋት ላይ ተቃውሞ ተቀስቅሷል። ከዚሁ ጋር ተያይዞ በትግራይ የሚንቀሳቀሱት ተቃዋሚ ፓርቲዎችም ተቃውሞውን ተቀላቅለውታል። ለሐምሳ አንድ ዓመት ህዋት ተቃዋሚ ፓርቲዎችን እያፈነ ብቻውን አምባገነን ሆነው እዚህ መድረሱ ይታወቃል። አሁን ተቃዋሚ ፓርቲዎች ባገኙት አጋጣሚ በህዝብ ጎን ከህዝብ ጎን ሆነው በጋራ መግለጫ አውጥቷል። ፓርቲዎቹ ባይተሆና፣ አረና ትግራይ ነፃነት ፓርቲ ትግራይ ነፃነት ፓርቲ ናቸው። እንግዲህ ከደቡብ ትግራይ ዞን ህዝብ ጎን እንዲቆሙም አስታውቋል። በህዋት እና በወታደራዊ ኃይል በኩል የሚፈጸመው በደልና ግፍ መቆም አለበት ስሉ ድምፃቸውን አሰምቷል። ከዚሁ ጋር ተያይዞ ጌታቸው ረዳ በአንድ ሚዲያ ላይ ቀርቦ የህዋትን በርካታ ጉዶች መዘርዘሩን ተከትሎ ህዋት አቶ ጌታቸው ረዳ እንደዚህ አይነቱን ውንጀላ ያቁም ብሏል። በትግራይ ተቋማት ላይ የሰላም ጥፋት ዘመቻ ከፍቶብናል ስል ህዋት የጌታቸውን ቃለ ምልልስ በይፋ የተቃወመበት ሁኔታ ነው ያለው። ጌታቸው አንዳንድ የህወሓት ምስጢሮችን ያጋለጥበት እና በወቅቱ በጦርነቱ ወቅት በተለይ አማራ ክልል ላይ ዘልቆ በገቡበት ሰዓትም የተዘረፉ ንብረቶችን የተዘረፉ ባንኮችን ማን ማን ማን ምን እንደወሰደ ህወሓት ምን ሲሰራ እንደነበራቸው ከትግራይ ህዝብ ጋርም ያለው ቁርኝት እና ግንኙነት እምብዛም እንዳልሆነ እና ለትግራይ ህዝብም ምንም የመስራት አላማ እንደሌለው እና የትግራይን ህዝብም እንደማይወክል በርካታ ጉዳዮች ተነስቷል። በዚህ የተበሳጨው ህወሓት ጌታቸው ረዳ ይቁምልኝ የሚል አይነት ክስ ነው እያቀረበ የሚገኘው። ሌላው የኢትዮጵያ ሐኪሞች የስራ ማቆም አድማ ዛሬም ተጠናክሮ ቀጥሏል። በተለይ ስራ የቆመባቸው ቦታዎች ጎንደር፣ ሀዋሳ፣ ወልቅጤ ሆስፒታሎች ሙሉ በሙሉ ስራ አቁሟል። አገዛዙ ማስታወቂያዎችንም በየሆስፒታሉ እየለጠፈ ይገኛል። ማስፈራሪያዎችም የቀጠሉበት ሁኔታ ነው ያለው በጎንደር ዩኒቨርሲቲ ሪፈራል ሆስፒታሎች ሙሉ በሙሉ ከስራ ወጥቷል። እዛው መኖሪያ ቤት ያላቸው ወታደሮች ግቢ ውስጥ ገብተው ሀክሞችን አስወጥቷል። የታሰሩ መኖራቸውንም ተሰምቷል። ጎንደር አካባቢ እንግዲህ ጠንከር ያለ እርምጃ ነው እየወሰዱ ያሉ። አገዛዙም ግቢ መኖሪያ ቤት እዛ ቦታ ላይ ተሰጥቷቸው እዛ ላይ የሚኖሩት ሀክሞች ያለምንም ከልካይ ወታደሮች ገብተው እነዚህን ሀክሞች የማስወጣት ስራ ሰርቷል። የስራ ማቆም አድማም ተጠናክሮ የቀጠለበት ሁኔታ ነው ያለው። ሆስፒታሎቹ ባዶ እንደሆኑ የተገለጸበት ሁኔታ ነው፣ መረጃዎች የሚጠቁሙት። እስካሁን እንግዲህ አገዛዙ የአሰራቸው ሀክሞች አንድ መቶ ሀያ ደርሷል ነው የተባለው። በወልቂጤ፣ በወላይታ፣ ሲዳማ፣ አዋሳ ተመሳሳይ የስራ ማቆም አድማ ተደርጓል። በሌላ መረጃ ደግሞ በኦሮሚያ በባሌ ሮቤ ከተማ የከተማ ቦታ በመስጠት አድማ ውስጥ አትግቡ ብሏል። በኦሮሚያ ውስጥ እንግዲህ መሬት እየተሰጣቸውም አሉ። አድማ ውስጥ እንዳይገቡ ከተደረገ በኋላ ነው። እንግዲህ ነገሩ ከተረጋጋ በኋላ ከደሞዛቸው እየተቆረጠ ገቢ እንደሚሆን የውስጥ የመረጃ ምንጮች ይናገራሉ። አሁን እንግዲህ እነዚህ ሀኪሞች በአድማ ውስጥ እንዳይሳተፉ የከተማ ቦታ እንሰጣቸዋለን ይላሉ። ምናልባት አንዳንድ ሀኪሞች ይሄ የከተማ ቦታ ነፃ ይደላ ነው በሚል ከዓላማቸውና ከተነጋገሩት ድምፃቸውን ከሚያሰሙት የሚያፈነግጡ ከሆነ በመሬት ተታሏል ማለት ነው። ብልጽግና ከአስር ሰው ጋር ከተጣላ ከአምስቱ ጋር አውቆ በመታረቅ ኃይል የመበተን ስራን በዚህ አይነት ሁኔታ እየሰራ ይገኛል ማለት ነው። ይሄ መሬት ደግሞ ነገሮች ከተረጋጉና ኮላፕስ ከሆኑ በኋላ ከየደሞ እዚህ እየተቆረጠ ሊዙን ትከፍላለ የሚል የውስጡ የመረጃ ምንጮች ይሄንንም ደግሞ አሾልኮ አውጥቷል። ሌላው ሰሜን ወሎ አላማጣ ከተማ ዛሬ ይደረጋል ተብለው የተጠበቀው ሰልፍ ቀርቷል የተባለው። እንግዲህ የደብረ ሲሆን ቡድን ነው ሰልፉን ያስቀረው ተብሏል። የደብረ ሲሆን ታጣቂዎቹ የሰልፉ አስተባባሪዎችን በጥይት መጥቷል፣ ደብድቧልም፣ ድብደባም ተፈጽሞባቸዋል። ህዝቡ ደግሞ የደብረ ሲሆን እና የጌታቸው ረዳ ግርግር ትግራይን እንጂ ራያን አይመለከትም የሚል ድምጻቸውን እያሰሙ ይገኛሉ። እዛ አካባቢ ያለው ፖለቲካ የተጧጧበበት ሁኔታ ነው ያለው። ህዝቡ በአንድ በኩል ለራሱ እየተከራከረ ይገኛል። በአንድ በኩል ደግሞ የጌታቸው ረዳ ድጋፍ አይደረግም የሚሉት ደግሞ የደብረ ጽዮን ቡድን የጌታቸው ረዳን ቡድን በጥይት እስከ ማምታትና እና ሆስፒታል እስከ ማስገባት ደረጃ የደረሱበት ሁኔታ ነው ያለው። የህወሓት መሰረዝ የትግራይ ህዝብ ጉዳይ አይደለም ብሏል የትግራይ ተቃዋሚ ፖለቲከኛ ፓርቲዎች የፕሪቶሪያ ስምምነት አበቃ እያለ የሚቀሰቅሰው ፕሮፓጋንዳ ነው፣ ተቀባይነት የለውም እያሉ ይገኛሉ። እንግዲህ ይሄ በትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎቹ ህዋታውን እየተጠቀመበት ያለው ትልቁ የፖለቲካ አጀንዳ የፕሪቶሪያ ስምምነት የምትሏ ነች። ይቺ የፕሪቶሪያ ስምምነት በሁሉም ቦታ እንደምትሰራ በህዋት ዘንድ እንደ ቢጫ ካርድ የተሰጠበት ሁኔታ ነው ያለው። በሌላ መረጃ በኢትዮጵያ ውስጥ ሐክሞች ስራ ማቆም ተከትሎ እንግዲህ በየሆስፒታሉ ለሚሞቱ ማህበረሰብ ተጠያቂው መንግስት ነው፣ ህዝብም ሊያውቅልን ያስፈልጋል ብሏል። ሐክሞቹ ሐክሞቹ ይህንን ነገር አሳስቧል። ጥያቄያችን የዳቦ ጥያቄ ነው። ዳቦን የጠየቅ ነው፣ የመኖር አለመኖር ጥያቄን የጠየቅ ነው እንጂ ሰው እንዲሞት ፍላጎት የለንም። መንገድ አልዘጋንም፣ አልዘረፍንም። ተጠያቂው ራሱ መንግስት ነው የሚጠየቀው ብሏል እንግዲህ የኢትዮጵያ ህዝብ እንግዲህ ሊያውቅልን ያስፈልጋል ስሉ ለህዝብ ያሳወቁበት ሁኔታ መኖሩ ተገልጿል። በሌላ መረጃ በአማራ ክልል ውጊያዎች እየተደረጉ ይገኛሉ። ለአብነት አምባሰል ከጠዋት ጀምሮ የከባድ መሳሪያ ድብደባ እየተደረገ እንደሚገኝ ተገልጿል። ከውጫሌ ወደ ርጌሳ አንጓት ሳሙና ዳገት በመካናይዝድ የታገዘ ቶክስ እየተደረገ እንደሚገኝ ተገልጿል። እንግዲህ ይሄ ቶክስ መልስ የለውም ነው የሚባለው። ፋኖዎች ምናልባት እዛ አካባቢ ላይ የሉም በውርድ ድንበር ፋኖች ይኖራሉ በሚል በግምት የተሳሳተ መረጃን ወስዶ ነው ከባድ መሳሪያ ተራራዎችን የሚደበድብ ስሉ በርካቶች ሀሳባቸውን ሰጥቷል። ሌላው እንግዲህ አድማጮቻችን፣ ላምባ በተደረገው ውጊያ በጎንደር ላምባ በተባለው ቦታ በተደረገው ውጊያ ከባድ ጉዳት ደርሷል። ገጠር ላይ እንግዲህ ፋኖ ቀጠናዎችን እንከባለን ብለው በርካታ መከላከያዎች ወደ ገጠር ሰርጎ ገብቷል። ከፍተኛ ኃይል ነው ይዞ የገቡት። ይሄ ከፍተኛ ኃይል። የፋኖ ቀጠናዎችን ከበባ እናደርጋለን በማለት በየቦታው ተበትኗል። ፋኖዎቹ ደግሞ በቀላል መንገድ ይህንን ከበባ እየሰበሩ እየወጡ አደጋ እያደረሱባቸው ይገኛሉ። በዚህ የተነሳ በርካታ ሞትና ቁስለኛ እየተመዘገበበት ሁኔታ መኖሩን ነው ከአካባቢ የሚወጡ መረጃዎች የሚጠቁሙት። በተመሳሳይ ጀበራ በተባለው ሰርጌ በተባለው ቦታ በአሳሳ ላይ ያሉት ተመቷል። ሚሊሻ በብዛት እንደሚገኝበት ነው የተገለጸው። ሚሊሻ ላይም ጉዳት ደርሷል የተባለው። መተማ በኮኪት በሚገኘው ወታደራዊ ካምፕ ላይ ከፍተኛ ጉዳት ደርሷል። በርካታ ወታደሮች ሞት እና ቁስለኛ መሆናቸው ነው የተገለጸው። ጥቃቱ የደረሰው ሌሊት ነው ተብሏል። እንግዲህ ፋኖቹ ሰርጎ በመግባት ካምፕ ላይ ጥቃት ያደረሱት ነው የተባለው። ደብረ ማርቆስ የቦምብ ፍንዳታ ደርሷል። በግሮሰሪ ውስጥ እንግዲህ አራት የብልጽግና ባለስልጣናት ተገለዋል። አድማጮቻችን፣ ተመልካቾቻችን አንዳንድ የመረጃ ምንጮች ፋኖቹ አሁን አስተላለፋቸውን የቀየሩበት ሁኔታ ነው ያለው። የብልጽግና መኖሪያ ቤቶች የብልጽግና ንብረት ላይ እና ራሱ የብልጽግና ካድሬዎች እና ባለስልጣናቶችን ታርጌት ያደረገ ጥቃት የተጀመረበት ሁኔታ ነው ያለው። ይህንን ተግባራዊ እያደረጉ እንደሚገኙ ተገልጿል። ሌላው ፋኖ አሁን በብልጽግና አመራሮች ላይ እርምጃ ጀምሮታል። በባህር ዳር ዙሪያም አንድ ኮሎኔል ተገልሏል። የባህርዳር የባህር ኃይል የህንፃ ግንባታን ለማየት በተንቀሳቀሰበት ወቅት ነው እንግዲህ ከነ አጃቢው ዋጋ የከፈለን የተባለው ይሄ ኮሮኔል እንግዲህ። ይሄ የሆነው ባህር ዳር ዙሪያ ነው። ብልጽግና እንግዲህ አንጻራዊ ሰላም አምጥተናል፣ ፋኖን ደምስሰናል፣ በጣም በርቀት ቦታ ነው ያሉ፣ በረሃ ገብቷል፣ ግማሹ እጅ ሰጥቷል እያለ ጥሩምባና ፕሮፓጋንዳ በሚያሰማበት ሰዓት የክልሉ ዋና ከተማ የሆነችው ባህር ዳር ዙሪያ ላይ እንግዲህ ወታደራዊ አዛዥ በዚህ ትልቅ ባለስልጣን ነው ኮሬን ማድረግ ያለው ባለስልጣን በዚህ ልክ መገደል ማለት እና አጃቢዎቻቸው ላይም እርምጃ መወሰድ ማለት እንግዲህ ምን ያክል ፋኑ ተጠናክሮ እየቀጠለ እንደሚገኝ እና ዋና ከተማን እንኳን መከላከል ያልቻሉበት የውሸት ፕሮፓጋንዳ ደምስተናል፣ ጨርሰናል፣ እጅ ሰጥተውናል የሚል የውሸት ፕሮፓጋንዳ ነው ማለት ነው። እስከዛሬ ሲያሰሙ የነበሩ ህብረተሰቡ ይህንን ነገር እንዲረዳ ነው እንግዲህ አድማጮቻችን ተመልካቾቻችን እንግዲህ ህዝቡ ከሀኪሞች ጎን እንዲቆም ሀኪሞች ጥሪ አድርጓል። ህዝቡም ደግሞ ይህንን ነገር ተግባራዊ አድርጎ የሀኪሞችን ጥሪ ማቀበል አለበት የሚሉ በርካቶች በዚህ ሀሳብ እንደሚስማሙ ነው የሚገልጽላችሁ መረጃዎች፣ እነዚህም ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆነላችሁ ተመኘው። ሰላም አሉልኝ። ሰላም